እግዚአብሔርን ምን ብዬ እንደምናገር አላቅም። እግዚአብሔር እኔ የምለው ሀይሚና ብሩኬን በቃ ከአይን ያውጣቸው ነው የምለው። እውነቴን ነው የምናገረው። ቤተሰብ ዛሬ እኔ በጣም የደስታ ንግግር ነው የምናገረው ስለ ብሩክ እና ስለ ሀይሚ። እንግዲህ ትናንትና ቪዲዮ ስላልሰራው አንዳንዶቻችሁ ስትናገሩኝ ነበረ። ዛፍዬ በመውቀበት ነሽ፣ ምንድን ነው እንደዚህ የምታሽቃብጩ? ትናንትና ቪዲዮ መስራት ነበረብሽ ምናምን ብላችሁ ነበረ። ይቅርታ እንግዲህ ስላልተመቸኝ ነው። አንድ ቪዲዮ ነው ትናንትና የሰራሁት፣ አልተመቸኝም። ለዛ ኔ ፍቅሮች፣ ደስ ብሎኛል። የእነሱ ነገር ለእኔ ደስታ ነው። ታውቃላችሁ፣ ግን ይሄ ቪዲዮ ዛሬ የፍቅር ቪዲዮ ነው። በጣም ደስ የሚል ቪዲዮ ነው። ዛሬ ማውራላችሁ ነገር በጣም የሚያምር ነገር ነው። እንግዲህ ቤተሰብ፣ ይሄ ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ መደረጉ እንዳይረሳ እባካችሁ ላይክ እንድታደርጉ። እንግዲህ አይሚና ብሩኬ አብረው መኖር ጀምሯል። ድምጻችን ተሰምቷል። አይሚና ቡራ አብረው ይኑሩ ብለን እኛ ጥቃቅንና አነስተኛ ዩቱበሮች፣ እንዲሁም በዛፍ ዩቱብ የሚመራው ጥቃቅንና አነስተኛ ዩቱበር፣ በዛ ምክንያት የእኛ ድምፅ ተሰምቷል። አብረው እንዲኖሩ ብዬ እኔ በጣም ስቀውጦ ነበር። እባክህ ቡራዬ፣ ሀይሚዬን ጥለህብን እንዳትሄድ፣ አብረው መኖር አለብህ፣ አንገቴ ላይ ገመድ ይግባ ብዬ በጣም ብዙ ተከራክሬ ነበረ። እግዚአብሔር ይመስገን ቡራዬም አላሳፈረኝም። እንግዲህ ከሀይሚዬ ጋር ሰብሰብ ብለው አብረው መኖር ጀመሩ። የፍቅር ግዟቸውን ለመጀመሪያ ጊዜ ትላንትና አሃዱ ብሎ የራሳቸውን ሕይወት ጀመሩ። በጣም ደስ ብሎኛል የጨረቃ ፋሚሊዎች እንኳን ደስ ያላችሁ። የሚገርም ቤት ነው። ቤቱ በጣም ነው የሚያምረው። ቪላ ነገር ነው። ጂፕላስ ነው ያለዋል፣ ጂፕላስ ነው በጣም ያምራል። እኔ ዛሬ እግዚአብሔር ምን ብዬ እንደምናገር አላውቅም። እግዚአብሔር እኔ ምለው ሀይሚና ብሩኬን በቃ ከአይን ያውጣቸው ነው ምለው። እውነቴን ነው የምናገረው። በጣም ደስ ይላሉ። ብሩኬ በጣም ልብ ገዝተዋል የሆነ ድሮ ቀልድ ምናምን አነጋገሩ እንትን ነበር። አሁን ግን የሆነ የሚናገረው ንግግር እራሱ የሆነ በቃ የሆነ ቀልጠፍ ያለ ወኔ ያለው ደስ የሚል ንግግር ነው እየተናገረ ያለው። ማርያምን አሁን ለምሳሌ ቡራ ከውጭ ደክሞት መጣ፣ ሀይሚዬ ምግብ ሰታ ምናምን አዘጋጅ ተጠበቀችው። ደስ ይላል እንደዚህ በቃ ማርያምን ደስ ይላል። በቃ ምግቡን በሉ ወጡ፣ በረንዳ ፈዋኪያቸውን በሉ በጣም ደስ ይላል። እንደዚህ ነው በቃ። ለም መሰላቸው አንደኛ ነገር እኔ በጣም ተናግሬያለሁ ይሄን ነገር፣ ሁለት ሰው አብሮ ሲኖር ምንም ምንም በጣም ጥሩ ነገር ነው። አንደኛ መታመም አለ፣ ሁለተኛ የሆነ እንኳ መባነን የሚባል ነገር አለ። እኔ እንኳ አንዳንዴ ብን ብዬ ካጠገቤ ሰው ካጣሁ በጣም የምደነግጠው የሆነ ምንም ቀን አለ፣ ግን ያው እኛ ጋር ሰው ብዙ ነው እና አሁን አይሚ ብቻዋን ስለሆነች ሴትም ስለሆነች ብሩኬ አብሯት ስለሆነ በጣም ደስ ብሎኛል። አንደኛ ኢኮኖሚ ለኢኮኖሚ ራሱ በጣም አሪፍ ነው። ሁለት ቦታ ለምሳሌ ሀምሳ ሀምሳ ሺ ነው የሚከራዩት እኔ የሰማሁት ሀምሳ ሀምሳ ሺ የሚከራዩት እንትን የሚሉትን ሀምሳ ሀምሳ መቶ ሺ ነው የሚመጣው ማለት ነው። አሁን እነሱ አንድ ላይ ሲሆኑ ሀምሳ ሺ ብቻ ይከፍላሉ ማለት ነው። አርባ ሺም ከሆነ አርባ ሺ ይከፍላሉ ማለት ነው። ኢኮኖሚ ራሱ አስተካክሉ ማለት ነው እና ፍቅራቸውን በጣም ደስ ይላል። ዛሬ ቡራዬ እንደዚህ አይታችን እንደዚህ አቅፏት በዚህ ጋር አይታችን እንደዚህ እንዴት እንደሚያምር እንዴት እኮ አስተውዬ ነው ማየ ቤተሰብ አስተውዬ እንደዚህ ደግሞ ጎንበስ ብላ አይሚዬ ጉንጩን ትሳመው ከንፈሩን አላውቅም፣ ብቻ ደስ ብሎኛል። የፈለገው መሳ መብቷ ነው የራሷ ሰው ነው የራሷ ነው እንደፈለገች እኔ አሁን ምንድን ነው የሚውጣቸው? ቅናተኛ ምቀኛ ሸረኛው ምንድን ነው የሚውጣቸው? እነዚህ ልጆች አብሮ መኖር ሲጀምሩ ምንድን ነው የምትቀምሩት? ምን ምን ልትሉ ነው? አይፈልጋት ልትሉ ነው? አሁንም ቡራ አይፈልጋትም ለቪዲዮ ነው ምናምን ልትሉ አሁንም። እኔ ከምንም በላይ የብሩኬ ቅልጥፍና፣ ከምንም በላይ ለሀይሚ ያለው ፍቅር በቃ እኔ እንጃ ይለያል። እመቤቴን ቡራዬ የአመቱ ጀግና ባልም ፍቅረኛ አራ ጨብጭቡ፣ ወገን አጨብጭቡ፣ አራ ጨብጭቡ። ለቡራ ይጨብጨብለት፣ ለቡራ ይጨብጨብለት፣ እመቤቴን ይጨብጨብለት። ለቡራ ጀግና ነ ጀግና የጀግና ልጅ የሙሽዬ ቀብራራ የኔ አባት ጎበስ ስብስብ ባደረክ። በቃ እኛም ፍላጎቶች እኔ ነበር ስብስብ ቅፍ ድግፍ እንድታረጋን ነበር፣ አደረግከው፣ አሳየህን እኮ። በቃ ከዚህ በላይ ምንም እኔ የማምነው ነገር የለኝም። ጉራይ ይመችሽ ሀይሚዬ ይመችሽ፣ የኔ ቆንጆ ደስተኛ ነሽ ከብሩክ ጋር ስትሆኚ የፊትሽ ፈገግታ የድሮች ትንሽዬ፣ ይሄ ትንሽዬ ሀይሚ የምትስቀዋ ይሄ የፊትሽ ነው፣ በቃ የታየ ለእኔ። በጣም ደስተኛ ነኝ የሆንሽው ከብሩኬ ጋር ስትሆኚ፣ ማርያምን በጣም ደስ ያላት በቃ እውነት፣ ምን ምን አቃኒ እንዴት እንደደስ እንዳለት ብቻ አላውቅም እና ሀይሚ የሆነ ቦታ ላይ በጣም የሚገርም ንግግር ነው የተናገረች። ምንድነው የተናገረች መሰላችሁ? እኔ ለአንተ አንተም ለእኔ ከዚህ በኋላ መደጋገፍ ነው ያለብን፣ መጨቃጨቅ የለብንም። የሆነ አሪፍ ንግግር ነው። በቃ አንተ ለእኔ መቆም፣ እኔ ለአንተ መቆም አለብኝ። ሁሉ ነገር ያን እንደ ነው በቃ ግንኙነታቸው በጣም ጥብቅ ያለ ግንኙነት ግንኙነት እንዲሆን ነው የእሷ ፍላጎቷ። ቡራዬም እንደሰማችሁ ቃል ገብቶላታል። እኔ ደስ ብሎኛል። አዎ ከዚህ በኋላ የሰው ወሬ ይሄ ኮሜንት ማንበብ ይሄ ሰው እንደዚህ አለ እንደዚህ አለ የሆነ ነገር እንኳ ከተወራ እናንተ ብሩኬን መጠየቅ የለብሽም። የሆነ ወሬ እንኳን በሳሚ ብሩኬም ሀይ መጠየቅ የለ በቃ እንኳን እሳይ የሆነ ብላችሁ የራሳችሁን ኑሮ ነሄ ነሄ ነመስቴ እየሆናችሁ መኖር ነው። አሁን እኮ የእናንተ የህንድ በቃ እኔ አሁን እናንተ የህንድ ፊልም አድርጌ ነው የማያችሁ። የሆነ የህንድ ማሸም ምሳ ይበላሉ፣ አበባ ይበተናል። ከዛ በኋላ የህንድ ፊልም አለ ነው ከዛ በኋላ ይሄ ይሄ ፈዋኬ ምንድነው ብርቱካኑን፣ ሙዙን፣ ሀፕል ይሄ ምንድነው ደሞ ፍላወራን ፍላወር የሚባለው የሚባለው ቀይዋ ነገር በቃ የህንድ ፊልም ነው የመሰለኝ። እኔ እውነት በቃ ደስ ስላላችሁ ደስ ብሎኛል። እንኳን ደስ ያላችሁ ባይ ላይ ጋሩ ግን?